የኢትዮጵያና ቻይና ግንኙነት ግማሽ ክፍለ ዘመንን የተሻገረ በመተማመንና በመተባበር ላይ የተመሰረተ ነው። ሀገራቱ በዲፕሎማሲና ኢኮኖሚ መስክ በተለይም በኢንቨስትመንት በንግድና ቱሪዝም ዘርፍ እንዲሁም በሕዝብ ለሕዝብ ትስስር ረገድም ጠንካራ ግንኙነትን ገንብተዋል። ይህንን የሚያጠናክርና በቻይናና በኢትዮጵያ መካከል የሚዲያ ትብብር አዲስ ድልድይ በመገንባት ለጋራ ልማት በጋራ ይሰራል የተባለለት መርሃ ግብር ይፋ ሆኗል። መርሃ ግብሩም የተለያዩ የቻይና ፕሮግራሞች በኢትዮጵያ ሚዲያዎች የሚተላለፉበት ነው። በመርሃ ግብሩ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉ የሁለቱ ሀገራት የሚዲያ ትብብር ዕድገት ምክንያቱ በዋናነት የፖሊሲ ሀሳብና ፕሮግራም ብቻ አይደለም ያሉ ሲሆን ራዕይና የፈጠራም ማሳያ ነው ብለዋል። ሲንግ ቻይና ፎስተሪንግ ቻይና ኢትዮጵያ ሚዲያ ኮላቦሬሽን የኢትዮጵያና ቻይና የሚዲያ ትብብር እድገት ምክንያቱ በዋናነት የፖሊሲ የሐሳብና የፕሮግራም ብቻ አይደለም፣ ራእይና ፈጠራን የማየት ብስራት ሐሳብ፣ ህብረትና አንድነትን ማሳያ ነው። ይህ ነው በኢትዮጵያና በቻይና መንግስታት ለ55 ዓመታት ስንጓዝ በዲፕሎማሲያዊ ግንኙነት ስናከብር የምናየው። የዛሬው የጋራ ገርነታችን ከምናየው በላይ ስትራቴጂካዊ ነው። ለይታ የሚቀርቡት ሰውኛ ፕሮግራሞች ለሁለቱ ሀገራት ዜጎች ታሪክ፣ ሐሳብና ምቾትን የሚያጎናጽፉ ናቸው ላለው አወርቱ ካንትሪስ ሼር ስቶሪስ አይዲያስ ኤንድ አስፒሬሽንስ የተዛቡ መረጃዎች ሲፈትኑን ቆይተዋል፣ ያሉት ሚኒስትሩ አሁን ያለንበት ጊዜም አብሮነትን ይበልጥ ለማጠናከር እድል የሚሰጥ እንደሆነም አስገንዝበዋል። ቻሌንጅድ ባይ ዲስንፎርሜሽን፣ የተዛቡ መረጃዎች እንደ ተግዳሮት ሲፈትኑን ቆይተዋል። ለዚህም አሁን የቆምንበት መድረክ የቆየውን አብሮነትና አንድነት ይበልጥ ለማጠናከር እድል የሚሰጠን ነው። ለዚህም ከኢትዮጵያ ባለፈ የአፍሪካና የእስያ ሐሳብ መላብቶችን በማጉላትና በማጠናከር አካታች አድርገናቸው ወደፊት አብረን እንድናይ እድል የሚሰጡን የምናደርጋቸው የሚዲያ ኃይል ለድገታችን አንዱ ዘዋሪ እንደሆነ ሁላችንም እናምናለን። እንደ መግባቢያ ብቻ ልንጠቀመው አይገባም። ምክንያቱም ይህን ዕድል ለትምህርት፣ ለፈጠራ እንዲሁም ለተዛቡ መረጃዎች ማከሚያነት ልንጠቀመው ይገባል። identity በኢትዮጵያ የቻይና አምባሳደር የሆኑት ቼ ሀይ በበኩላቸው ኢትዮጵያና ቻይና ለረጅም ዓመታት የቆየ ትብብር እንዳላቸው ገልጸው ይህም በሚዲያው ዘርፍ ተጠናክሮ እንደሚቀጥል ገልጸዋል። ኢትዮጵያና ቻይና ቀደምት ታሪክ ያላቸው እንዲሁም በርካታ የሚጋሩት ነገር ያላቸው ሀገራት ናቸው። ሁለቱ ሀገራት በተለያዩ ዘርፎች በአንድ ላይ እየሰሩ ይገኛሉ። ኢትዮጵያ በቀጠናው በብዙ መስኮች የማይተካ ሚናን እየተጫወተች ነው። ሁለቱ ሀገራት ያላቸው ግንኙነት በሚደው ዘርፍም ተጠናክሮ ይቀጥላል። የተለያዩ ይዘት ያላቸው የቻይና ፕሮግራሞች በመጀመሪያም በፋና ሚዲያ ኮርፖሬሽን እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ይተላለፋሉን የተባለው